በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና ማንበብ እንጀምራለን። ከምዕራፍ አሥራ አንድ ጀምሮ እንዲህ ይላል። በስማሁ ለወንፈስ ቅዱስ አህዶ አምላክ። በዚህ ሰማዕት ላይ እግዚአብሔር ያደረገውን አስረዳችኋለሁ። የኢየሱስ ክርስቶስ ምስክር ቅዱስ ጊዮርጊስ በተጋድሎ የደረሰበትን ድካም አደንቃለሁ። ናላው በአፉ በአፍንጫው ሲፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ሥጋችን ይህን ያህል መከራ እንዴት ይታገሳል? መሬታዊስ ይህን ያህል መከራ ይሸከማልን? ወንድሞቻችን እስኪያስቡት፣ ሥጋችን ደካማ ነው። የራሳችንስ መፍገፍገም እንዴት ነው? ወዮ ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችን ይታወካል። ዓይናችንም ውሃ እያፈሰሰ አንድ ጊዜ እንኳን አቅንተን ማየት አንችልም። በአካል ሁሉ ላይ በላይ የምትሆን የራስ ሕመም ጭንቅ ነውና አእምሮ ያለን የእኛ ነስተውትና እንስሳት አራዊት ሁሉ እንኳ ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ተብሎ እንደተነገረው ከሁሉ ብልህ የሆነችው እባብም ራሷን ከበር ትጠብቃለች። በድንጋይም ንቃቃት በምድርም ቢሆን በእንጨትም መካከል ቢሆን ትደብቃለች። ከራስ የሚበልጥ አካል የለምና ከአካል አንዱን ሁለቱን ሦስቱን ቢቆርጡ መዳን ይቻላል። ራስን ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይቻልም። ራስ የአካል ሰብሳቢ ነውና የክርስቶስ የቤተክርስቲያን ራስ ነው ብሎ ሐዋርያው ቅዱስ ጳውሎስም እንደተናገረ ናላው በአፉና በአፍንጫው እስኪወጣ ድረስ ቅዱስ ጊዮርጊስ በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ማም ነገር ጭንቆኖብኝ አደነኳት። ለህሊና የሚደንቅ የሚደም ለመናገር የማይቻል የቅዱሱ ትዕግስት እንደምን ያለ ነው! ሲሰሙት የሰውነት ብርታትን የሚያሳጣ ሲያስቡትም፣ ልቡናን የሚያደክም የቅዱስ ጊዮርጊስ ትዕግስት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋ መብራት ዓይንህ ነው ዓይንህ ደህና ከሆነ አካል ሁሉ ደህና ይሆናል፣ ዓይንህ በሽተኛ ቢሆን ሰውነት ሁሉ በሽተኛ ይሆናል እንዳለ ዓይን ራስ ይባላል። ካፍ ከአፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ዳዊት የጎሊያድን ራስ ቆረጥኩ እንዳለ የማቴዎስ ወንጌልም የዮሐንስን ራስ ቆረጡት ይላል። ዓይን አፍንጫ፣ ጆሮም ሰውነት ሁሉ ራስ ይባላል። ናላዋስ ኪፈስ በብረት መዶሻ መቀጥቀጥን የታገሰች የቅዱስ ጊዮርጊስ ራስ ብጽይት ናት። በብረት መንኮራኩር የተቆራረጠች የቅዱስ ጊዮርጊስ ራስም ብጽይት ናት። እርሷ የብርሃን አክሊል አግኝታለችና። የአንጎል መፍሰስን የታገሰች የቅዱስ ጊዮርጊስ ራስ ብሩክት ናት፣ እርሷ የብርሃን ቀጸላ አገኘች። የሚያደክም ድብደባን የተቀበለች የጊዮርጊስ ራስ ብሩክት ናት። የበደል ሸክም ያልከበዳትን የኀጢአት ጠጉር ያልበቀለባትን የቅዱስ ጊዮርጊስን ራስ ኑና አክብራት። ከከባድ ሸክም ሁሉ የኀጢአት ሸክም ይከብዳልና ሲራክ ካላዋቂ ሰው ጋር ከምትኖር በእሱም ድንቁርና ከምትያት። ጨውንና የሕብረት ወገኖችን ብትሸከም ይሻላል እንዳለ ይህች የቅዱስ ጊዮርጊስ ከአላዋቂዎች ነገር ትርቃለች። በመናፍቃን ድንቁርና አልተያዘችም። እጅግ የሚከፋ ከባድ ስህተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራት አለው። እጅግም አደንቃት አለው። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታት ባሰብኩ ጊዜ እኔስ ብርቱ ራሴን እንደሰም ይቀልጣል። የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኃጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ሥጋዬን አደራ ሰጥቻለሁ እላለሁ። አሜን። ለመናገር እጅግ በሚያስደነግጥ ልዩ ልዩ በሆነ ሥቃይ ሰባ ነገሥት ሲያሰቃዩት ሰባት ዓመት የታገሰው የቅዱስ ጊዮርጊስ የመከራው ጽናት ምን ይበዛ። የቅዱስ ጊዮርጊስ መከራውን ከማሰብ የተነሳም የሰውነቴ አናት ተቀጠቀጠ፣ ጉልበቴም ደከመ። ዱድያኖስ እንዳዘዘ የብረት ጫማ እንዳሰራለት ቅዱስ ጊዮርጊስንም እንዳጫሙት ባሰብኩ ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ፣ መራመድ ቢያቅተውም አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሪ በመስቀል እንደተሰቀለ እንደምን አላስብም አለ። ወንድሞች ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ ቁስል የወጣ እንደሆነ ወይም ያበጠ እንደሆነ እግርን ምን ያህል ያማታል። ከመኝታችን መነሳት አይቻለንም። ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴት እንድንታመም እወቁ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደ። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶ የተከተለው የኀጢአትን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃቸዋለሁ፣ አከብራቸዋለሁ። እግሮቼን ወደ ሕግ መለስኩ ብሎ በመዝሙር እንደተናገረ የኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮች እንደምን ያሉ ናቸው? በእኔ ዘንድ እጅግ የሚያስደንቁ ነዋል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመሥራትም እንዳይሰነካከሉ በእነርሱም አጸንባቸዋለሁ፣ እጅግም አደንቃለሁ። በቅዱስ ጊዮርጊስ ሆድ ላይ ታላቅ አምድ እንደ አቆሙበት ባሰብኩ ጊዜ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱም በማንሳት አራት ወንዶች የደከሙበትን ግዙፍ አምድ በሆዱ እንዴት ችሎ ተሸከመ? ቅዱስ ጊዮርጊስ ታገሰ፣ በሆዱ ላይም ተሸከመ። እኔስ አንጀቴ ይታወካል። ህዋሳቶች የሚለያያሉ። የሰውነቱን መቆራረጥ፣ የህዋሳቶቹንም መለያየት፣ በነደደ እሳትም ከጥልቅ ጉርጓድ መጣሉን ስሙ ይድራስ በሚባል ተራራ መዘራቱን ባሰብኩ ጊዜም መከራውን አደንቃለሁ። እኛ ጽፍራችንን ስንቆርጥ፣ ራሳችንን ስንላጭ ምላጭ ትንሽ ያገኘን እንደሆነ እንድንታመምም ወቁ ለአስር ክፍል የተከፈለውን የቅዱስ ጊዮርጊስን ህመም እንዴት አናደንቅም? ግርፋቷን የፈጸመች የቅዱስ ጊዮርጊስ ሥጋ እንደምን ያለች ናት? ሐዋርያው በሥጋው መከራ የተቀበለ በኀጢአቱ ምክንያት የሚመጣበትን ቅጣት ፈጸመ ብሏልና በኃጢአት ያልተዳደፈች የክርስቶስ አካል የሆነችው የቅዱስ ጊዮርጊስ አካል እንደምን ያለች ናት? የተመረጠ ቅዱስ ጳውሎስ የክርስቶስን አካል የዘማ አካል ልታደርጉ አይገባም እንዳለ ከወርቅ ይልቅ የጠራችው የቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ሐዋርያት በዲዮስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ በላም ገመድ የተገረፉ ለአስር ክፍል የተከፈሉ ዋሳት እንደምን ያሉ ናቸው። ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸውም ልቤ ይደነግጣል። እኔ የቅዱስ ጊዮርጊስን ሕማም አደንቃለሁ። መገንጢዮስ ባሰራው መንኮራኩር ላይ ለአስር ክፍል ሲከፈል ሥጋዊ እንዲህ ያለ መከራ ይችላልን? መሬታዊ እንዲህ ያለ ስቃይ ይታገሳልን። የቅዱስ ጊዮርጊስን ህማን በማሰብ ሰውነቶቼ የታመሙ አጥንቶችንም አናወጣቸው። እንደ ሰቀሉት እንደ ቀደሉት በሚነድ ጭራሮ እንዳቃጠሉትን ባሰብኩ ጊዜ አጥንቶቼ ይቃጠላሉ። እርሱ ግን ውስጥ ዕቃው እስኪታይ ድረስ ይህን ሁሉ ይታገስ ነበር። የቅዱስ ጊዮርጊስን የመከራውን ትዕግስት የሚፈጽመው ምን አይነት ተደሞ ምን አይነት አንክሮ ነው? እኛስ ትንሽ እንኳ መከራ እንታገስም። በትንሽ ዓመታት የቆሰል እንደሆን ለመድኃኒት የሚሆነውን ቅባት ሁሉ እናደርጋለን። ቅዱስ ጊዮርጊስ ግን የውስጥ ሰውነቱ እስኪታይ ድረስ በመጋዝ ከሰነጠቁት በኋላ ስለ መድኃኒት ፈንታ ሥጋው እስኪያርና ነፍሱ እስክትወጣ ድረስ በእሳት አቃጠሉት። ሥጋዊ ሰውነትን እስተውትና ብረት እንኳ በእሳት ገደል ይቀልጣል። እኛም ለጤናችን እሳት በምንሞቅበት ጊዜ ወላፈኑ ሲደርስብን ፈጥነን እንነሳለን። ከእሳት ዋይ የሚከፋ የለምና እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን በእሱ ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው እጃችንን ከመዳሰስ እናሸሻለን፣ ከመቅመስም አፋችንን እንከለከላለን፣ እግራችንንም ለመታጠብ አንችልም። እኔ የቅዱስ ጊዮርጊስን መከራ አደንቃለሁ። ተፈጥሮዬ ነውና ስጋዬ ትቢያ ከመሆኑ የተነሳ አጨነቃለሁ። መንኮራኩሩን ባየሁ ጊዜ እንዴት ስጋ ውስጥ ስቅጥጥ አላለም? ከዚህ መንኮራኩር ድን የሆን ብሎ እንዴት እስ አላሰበም? መከራን፣ ግርፋትን የታገሰች የቡሩክ ሐዋርያ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብፅዕት ናት። ከእኛ አይደለም ከእግዚአብሔር የሚሆን ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለን። በሁሉ መከራ እንቀበላለን እንሰቃያለንም፣ እንዋረዳለን፣ ግን አንጣልም፣ አንጠፋምም። ዘወትር የክርስቶስን መከራ በስጋችን እንቀበላለን የክርስቶስ ሕይወቱ በዚህ በመዋቲ ሰውነታችን ይታወቅ ዘንድ አለ። እንዲሁ ቅዱስ ጊዮርጊስ ሰባ ነገሥት ሰባት ዓመት መከራን አጠኑበት፣ ተሰቃየ፣ ግን አልተጣለም። ስጋው ለአስር ክፍል እስኪቆራረጥ ድረስ በመንኰራኩር በመቆራረጥ ተሰቃየ ግን አልተጎዳም ጉዳት ሳያገኘው ሕያው ሆኖ ተነሳ እንጂ ዳግመኛም ተሰቅሎም የውስጥ አካሉ እስኪታይ ተሰንጥቆም ስጋው እስኪያር ነፍሱ እስክትወጣ በእሳት ተቃጥሎም ይህንን ያህል የስቃይ ጭንቅን እርሱን አልጎዳውም የክርስቶስ ሕይወት በማዋቲ ሰውነቱ ላይ ይገለጽ ዘንድ ከጣሉበትም ከደብረ ድራሴ ተነሳ እንጂ መከራ ያልናቀች ግርፋትንም ችላ ያላለች ሰውነት እንደምን ያለችና አፋዊ ሰውነታችን ይበላሻል ውሳጣዊ ሰውነታችን ግን ሁልጊዜ ይታደሳል በአንድ ጊዜ የሚያልፈው ቀላሉ መከራችን ክብርን ጌትነትን አብዝቶ ይመጣልናልና የሚታየውን ተስፋ አናደርግምና የማይታየውን ነው እንጂ የሚታየው ዓለማዊ ኃላፊ ነው፣ የማይታየው ለዘላለም ጸንቶ የሚኖር ነው የሚለውን የሐዋርያውን ትምህርት ታጸናለች። አሁን የቅዱስ ጊዮርጊስ መከራው ጸጋ ክብርን እጅግ አብዝታለታለች። የማይታየውን ተስፋ ማድረግም የዓለምን መከራ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል ይጸናችሁ ነች። መከራው በእኔ ዘንድ እጅግ ይደነቃል። ዲያብሎስ ሊያጠፋት በላያን እንዳይሰለጥንባት በዝሙት የተዳደፈች ሰውነቴ በቅዱስ ጊዮርጊስ አካል ትማጸናለች። የቅዱስ ጊዮርጊስን ስቃዩን ጠንቅቀን ብንጽፈው ኖሮ ለሚሰማው የሚያሰለች በሆነ ነበር፣ ለሚያነበውም ከባድ በሆነ ነበር። በዕለተ ሞቱ በሚነበበው በገሉ መጽሐፍ ከተጻፈው ይልቅ መከራው ህማሙ ይበዛልና ሰብአ ነገስት በልዩ ልዩ መከራ ሰባት ዓመት ሲያሰቃዩት ተስፋውን አልቆረጠም፣ መከራውንም ችላ አላለም። የቅዱስ ጊዮርጊስ መከራው እጅግ ይደንቃል። ነገር ግን የቤተ ክርስቲያን መምህራን እንደነገሩን ሥጋውን ከአጥንቱ ጋር ያቃጠለበት ቀን እንደሆነች በጥንቃቄ ተጽፎ ባገኘን ጊዜ የሰማዕታት አለቃ የቅዱስ ጊዮርጊሳት መቃጠሉን ልናስታውሳችሁ፣ አስደናቂ ህማሙንም በጥቂቱ እጻፍንላችሁ። የሰማይቱ የቅዱስ ጊዮርጊስ ረዴትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሚን። አቡነ ዘበሰማያት